የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ተናግረዋል። አያቶላ አሊ ኻሜኒም ህዝቧን፣ ታሪኳን የሚያውቁ ብለ ሰዎች ይህችን አገር በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ብለዋል። ኻሜኒ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውንም ተከትሎ ነው። አያቶላ ኻሜኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠውም ነው በዚሁ በቴሌቪዥን በተላለፈው መልእክታቸው የገለጹት። በቴሌቪዥን አቅራቢ አማካኝነት በተላለፈ በዚሁ መልእክታቸው ማንኛውንም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይግባችሁ ብለዋል። ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉም አጽንዖት ሰጥተዋል። ዶናልድ ትራምፕ ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው ነገር ግን እዚያ ቢሆን ይሻለዋል። እሱን አናስወግድም፣ አንገድለውም ቢያንስ ለአሁን ሲሉ በማህበራዊ ሚዲያ ገጻቸው ላይ አጋርቷል። የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒም ከሃይማኖታዊ ተነሳሽነትና መስዋዕትነት የተወለደው ይህ የአብዮታዊ ዘብ ጠባቂም ለእስልምና ሁሉ ዋስትና ጠበቃ መሆን ባይችል ኖሮ ቀድሞውኑ ከሃይማኖት መስመር በወጣ ነበር ብሏል። አሜሪካ ያቀደችው እቅድ መቶ በመቶ ከኛ በተቃራኒው እየቆመ ነው። ይህ ሁሉ ሳይንሳዊ ስልጣኔም፣ እነዚህ አስደናቂ ስኬቶች፣ እነዚህ ወሳኝ የመከላከል ብቃቶች አናሳካቸውም ብለን አስበን አናውቅም። የኢራን ህዝብ ሁሉንም ይችላል። ቀጣዩ መርሃችንም የመከላከል መርህ ይሆናል ብለዋል። አሜሪካ ወታደራዊ እርምጃም የምትወስድ ከሆነም አሜሪካ ሊታከም የማይችል ሊጠገን የማይችል ጉዳት ይገጥማታል፣ ብሏል። ወደ ጦርነቱ የምትቀላቀል ከሆነም መቶ በመቶ በራሷ ፈርዳ ይሆናል። የሚደርስባት ጉዳትና ስቃይም ኢራን ላይ ሊደርስ ከሚችለው ጉዳት እጅግ የከፋ ይሆናል፣ ብሏል። ለኢራን ህዝብ እጅ ስጡ ማለት የማይታሰብ ነው የኢራን ህዝብ ለማን ነው እጅ የሚሰጠው ለማንም ጥቃት እጅ አንሰጥም ይህ የኢራናዊያን አስተሳሰብ ነው ይህ የኢራን ህዝብ መንፈስ ነው ብለዋል። የአሜሪካው ፕሬዝዳንት ሊያስፈራራን ሞከረ የኢራን ህዝብ እጅ እንዲሰጠው ጠየቀ የሚያስፈራራውን የሚፈራውን ሊያስፈራራ ይችላል የኢራን ህዝብ በዚህ አይነት ዛቻ የሚደናገጥ አይደለም ሲሉም በንግግራቸው ተደምጠዋል እስራኤል በኢራን ላይ በጀመረችው ጥቃት አሜሪካ በቀጥታ ተሳታፊ ትሁን ወይስ አትግባበት የሚለው ጥያቄም በአሜሪካው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካን ደጋፊው ዘንድ ያለውን መከፋፈል አጋልጧል። የሪፐብሊካኑ ፕሬዚዳንት በዋይት ሀውስ ሲትዌሽን ሩም ውስጥ ትላንትና ሰኔ 10 2017 ከብሔራዊ ደህንነት አማካሪዎቻቸው ጋር ያደረጉትን ውይይት ተከትሎም ኢራንን ማጥቃት ወደሚለው አዘንብሏል። ሆኖም ትራምፕ የሚታወቁበት ቅድሚያ ለአሜሪካ ወይም አሜሪካ ፈርስት የሚለው መፈክራቸው ጋር ተያይዞም አገሪቱ በአፍጋኒስታንና ኢራቅ ጣልቃ ገብነት በሺዎች ለሚቆጠሩ የአሜሪካ ወታደሮች ሞት እንዲሁም መውጫ ከሌለው ጦርነት አገራቸውን ለመታደግ ቃል ገብተውም ነበር። በፓርቲው ውስጥ ያሉ ሌሎች የጦርነት ደጋፊዎች ትራምፕ ኢራንን እንዲያጠቁ ግፊት እያደረጉ ይገኛሉ። የደቡብ ካሮላይና ሴናተር ሊንሴ ግራሃም ኢራን የኒውክለር ቦምብ እንዳታገኝ መከልከል ለአሜሪካ ብሔራዊ ደህንነት ጥቅም ነው ብለዋል። ኢራን በበኩሏም የኒውክለር መርሃ ግብሯን ለሰላማዊ እንዲሁም ለኃይል ማግኛነት ላሉ የሲቪል ዓላማዎች እንደምትገለገልበትም በተደጋጋሚ ስትገልጽ ቆይታለች። በተያዘ ዜናም የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ላይ ለተባበሩት መንግስታት የጸጥታ ምክር ቤት እናም ለተባበሩት መንግስታት ዋና ጸሐፊ የላኩትን ደብዳቤ አጋርቷል። በዚህ ደብዳቤያቸው ላይ እስራኤል ባለፈው ሳምንት ኢራን ላይ ጥቃት የሰነዘረችበትንም ምክንያት ጠቅሷል። ሚኒስትሩ አገራቸው ለአስርት ዓመታት የቴህራን ድብቅ የሆነም የጠላትነት ተግባርና መሪዎቿ እስራኤልን ለማጥፋት መዛታቸውን ተከትሎም አገራቸው ምንም አይነት ምርጫ እንዳልተሰጣት ጠቅሷል። ንግግር ብቻ አይደለም፣ ኢራን እስራኤልን ለማጥፋት ስትራቴጂካዊ እቅድ አላት በዚህ ግብ ላይ ለመድረስ ተጨባጭ ዕቅዶችንናም እርምጃዎችን አካታል ሲሉም ጽፈዋል። የወደፊት የኢራንን ጥቃት ለማክሸፍ የመጨረሻው የዕድል መስኮት በተገኘበት ወቅት ማጥቃታቸውንም ተናግሯል። ሰዓር በኢራን ጥቃት የተገደሉትን 24 ሰዎች በመጥቀስም በሰላማዊ ሰዎች ላይ ሆን ብሎ ያነጣጠረ እናም በተፈቀደ የተፈጸመ ሲሉም ገልጸውታል። የኢራን የጤና ጥበቃ ሚኒስቴር እሁድ ዕለት በእስራኤል ጥቃት በትንሹም 224 ሰዎች መገደል ላቸውን ገልጾም አብዛኞቹ ሰላማዊ ዜጎች ናቸው፣ ብሏል ሲል ከቢቢሲ ድረገጽ ያገኘነው መረጃም ያመለክታል። አሁን በደረሰን መረጃ መሠረት እስራኤል የአየር ጥቃት በቴህራን ለማድረስ ጉዞ መጀመሯን የእስራኤል መከላከያ ጦር አስታወቀ። የእስራኤል መከላከያ ጦር በበኩሉም እየጠበቀን ያለነው ሁሉ እያየን እየተገለጠ ነው ብሏል። ቴሌኮም በቴህራን የሚገኘውን የሥርዓቱን ወታደራዊ ተቋማት ኢላማ እንደሚያደርግ አስታውቋል። ትክክለኛ ስፍራው ይፋ ባይደረግም አያቶላ አሊ ኻሜኒ ተቀልለው በሚገኙበት አቅራቢያ ሊሆን እንደሚችል እየተነገረ ይገኛል። በተያያዘ ዜናም ቱርክ እየተካሄደ ባለው የኢራን እስራኤል ጦርነት ምክንያት ድንበሯን መዝጋቷን አስታወቀች። ሚሳኤሎች በኢራንና እስራኤል ሰማይ ላይ እየከነፉ ባለበት በዚህ ወቅት ማን እንደሚያሸንፍ ቆሞ ከመመልከት ይልቅ ለሚከሰተው ቀጠናዊ ትርምስ ድንበሮቿን እያዘጋጀች ትገኛለች። የቱርኩ መከላከያ ሚኒስትር እስራኤልን ሕገ ቢስ በማለት በኢራን ላይ የከፈተችውን ጥቃት አውግዟል። አክለውም የእስራኤል ግብ ቀላል ነው፣ እሱም በየስፍራው ግጭትን መቀስቀስ ነው ብሏል። በምላሹም ኬሊ ኩቤ በሌላ መጠሪያው ስቲል ዶም የተሰኘውን የአየር መቃወሚያ ስርዓት ቱርክ እያዘጋጀች ትገኛለች።